የሰላም እጦት ችግሩን በሰላም ለመፍታት ሴቶች ጉልህ ሚናቸውን በአግባቡ እንዲወጡ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ጥሪ አቀረቡ። ለሰላም አምባሳደሮችና ተጽዕኖ ፈጣሪ ሴቶች ለሰላም ግንባታ ስልጠና ተሰጥተዋል። ትዝታ መኮንን ተጨማሪ አላት። ሰላም የሁሉም ፍጡራን የሕልውና መሰረት ነው። በተለይም የሰላም እጦት ሲፈጠር የሰላም ዋገው የሚታወቅ ይሆናል። በክልሉ ያለው የሰላም እጦትም በሴቶች፣ ህጻናት፣ አረጋውያን ላይ ያለው ተጽዕኖ ከፍተኛ ነው። ሆኖም በየትኛውም ሁኔታ ሰላሙ ሲደፈርስ ወደነበረበት ለመመለስ የሴቶች ሚና ከፍተኛ ነው። እያጋጠመ ያለውን ግጭትም በአግባቡ ለመፍታት የሰላም አምባሳደሮችና ተጽዕኖ ፈጣሪ ሴቶች ስለ ሰላም በባህር ዳር እየተወያዩ ነው። በአካባቢያቸው ሰላም ባለመኖሩም የተለያዩ ችግሮችን ሲያስተናግዱ እንደቆዩ ተሳ ተሳታፊዎች ገልጸዋል። አለመግባባት በመፈጠሩ እኛ ላይ ሴቶች ላይ ህጻናት ላይ የሚደርሰው ትልቅ ጉዳት በተለይም ሴቶች ነፍሰ ጡር እናቶች ላይ፣ አካል ጉዳተኞች ላይ እንዲሁም ህጻናት ላይ እጅግ በጣም አስከፊ የሆነ ጉዳት እየደረሰብን ነው። የሰላምን ዋጋ እጅግ ያየንበት ዘመን እንደሆነ አይተናል እና ሴቶች ደግሞ ለዚህ የሰላም አምባሳደሮች ናቸው። ሰላም ላይ ቢሰሩ የተዋጣላቸው ናቸው። በተለይ እንደኛ ከተማ አስተዳደር በጣም በርካታ የሰላም መድረኮችን አስጌደናል። ያለውን አንጻራዊ ሰላም በዘላቂነት ወደ ነበረበት በመመለስ በ2018 ሰላሙ የተረጋገጠ ክልልና ሀገር ለመፍጠር ጠንክረው እንደሚሰሩም ተሳታፊዎቹ ተናግረዋል። ስልጠናው በመምጣቴን እጅግ በጣም ደስተኛ ነኝ። ወደፊት መምከር አለበት ብዬ ማምነው እናቶ የእናቶች ጉባኤ ወይም ደግሞ የሴቶች ጉባኤ ብለን አቋቁመን እንደ ክፍለ ከተማ ሆነ እንደ ነዋሪ እሱን ወስደን መነጋገር ይኖርብናል። በእርግጠኝነት የምንናገረው ቀጣይ 2018 ላይ ትውልድ ከትምህርት ገበተው የተፈናቀለ ትውልድ ወደ ትምህርት ገበተው እንዲመጣ ወላጆች አንገታቸው የሚደፉበትን ቀን ቀና የምናደረግበትን ሰርተን እንደምናረጋግጥ ተስፋ እናደርጋለን። በተፈጠሩ ግጭቶችና አለመግባባቶች ተጎጂዎች ሴቶች በመሆናቸው ስለ ሰላም ለመምከርና በቀጣይም ክልሉ ካለው ችግር ለመውጣት ሴት የሰላም አምባሳደሮችን ማሰልጠን አስፈላጊ መሆኑን በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሴቶች ክንፍ ጽሕፈት ቤት ኃላፊ እሌኒ አባይ ገልጸው፣ ዘላቂ ሰላም ለመምጣት ሁሉም ሴቶች ሊረባረቡ እንደሚገባ ጠይቀዋል። ክልሉ ወደ ዘላቂ ሰላም ተመልሶ ሕጻናት ወደ ትምህርት ገበታቸው እንዲመጡ አርሶ አደሩ መደበኛ ስራውን ያለምንም ስጋት እንዲያከናውን ነጋዴው፣ በተመሳሳይ ሁሉም በየተሰማራበት የስራ መስክ በሰላም በሀገሩ ላይ ሀብት አፍርቶ ልጅ ወልዶ አሳድጎ እንደ ሀገር ሰላም ተሰምቶት የአእምሮም ሰላም በነፃነትም ተንቀሳቅሶ መኖር እንዲችል ዛሬ እዚህ የተመረጣቸው ተጽዕኖ ፈጣሪ ሴት አምባሳደሮች ትልቅ ታሪካዊ ኃላፊነትና አደራ አለባቸው። ባለፉት ሁለት ዓመታት የተፈጠረውን ችግር በለውጥ ውስጥ የሚደረግ ግብግብ በመሆኑ ክልሉን ወደ ሰላም ለማምጣት ስራዎችን በቅንጅት ሲሰሩ መቆየታቸውን በአማራ ክልል ብልጽግና ፓርቲ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገልጸዋል። እያጋጠመ ያለውን የሰላም ችግር በዘላቂነት ለመፍታትም የሴቶች ሚና ከፍተኛ ሊሆን እንደሚገባ ተናግረዋል። በአሁኑ ሰዓት በሁሉም አካባቢዎች አንጻራዊ ሰላም ማምጣት ተችሎ ስራዎች በቅንጅት እየተመሩ በየደረጃው የታቀዱ እቅዶቻችን መሬት እንዲነኩ አስቻይ ሁኔታ የተፈጠረበትና ለዚህም ሰፋ ያለ ስራ እየተሰራ ያለበት ወቅት ላይ እንገኛለን። የሚፈጠሩ ችግሮችን አስቀድሞ ለመከላከልና ሲፈጠሩም ከችግር ለመውጣት ሴቶች በየአካባቢያቸው ባሉት አደረጃጀቶች መሰረት በቁርጠኝነት ሊሰሩ እንደሚገባ የኢፌዴሪ የሰላም ሚኒስቴር የግጭት አስተዳደር መሪ ስራ አስፈጻሚ ይርጋ መንግስቱ ገልጸዋል። ድርሻችን ተወጥተን በየአደረጃጀታችን በየማህበረሰቡ ስራ ሰርተን በጥፋት ውስጥ ያሉ ወገኖቻችን ወንድሞቻችንም እንዲመለሱ አድርገን የሰላም አቅም እንዲሆኑ ግን ማድረግ አለን። እሱን ለማድረግ ምን ስራ ምን ብናደርግ ነው ቀጣይ ያለውን ችግር፣ ከፊታችን የተደቀነውን ፈተና ማለፍ የምንችለው የሚለው ላይ መምከር አለብን ማለት። በአማራ ክልል ብልጽግና ፓርቲ ጽህፈት ቤት የሴቶች ክንፍ ጽህፈት ቤት ከሰላም ሚኒስቴር ጋራ በመተባበር በተለያዩ አደረጃጀቶች ውስጥ የሚሳተፉ ሴት ተጽዕኖ ፈጣሪዎችና የሰላም አምባሳደሮች በባህር ዳር ስልጠና ተሰጥቷል። ከስልጠናው ጎን ለጎንም ሰልጣኞች የኮሪደር ልማቱን ጎብኝተዋል።